አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ጓደኞቼ እንዴት ናችሁ? ደህና ናችሁ? ወይኔ ደህና ናን አልሀምዱሊላህ። ቪዲዮ መስራት ፈለኩኝና ስለምን ልስራ እያልኩ እያሰብኩ ነበር። ሁልጊዜም ስለ ፖፖ ከምሰራላቸው ለምን ለየት ያለ ነገር አላሳያቸውም ብዬ አሰብኩ እና ከዘመን አሳብ መጠል የመሰላችሁ ስለ ቼክ ፖይንት ቼክ ፖይንት የሚባል አፕሊኬሽን አለ። ብዙዎቹ ታውቁታላችሁ። የማታውቁም አላችሁ፣ የምታውቁም ታውቃላችሁ። ለማታውቁ ደግሞ ያው ብትጠቀሙበት ደስ ይለኛል ማለት ነው። እና ላሳያችሁ፣ አፕሊኬሽኑ ይሄ ነው። በጣም ደስ የሚል አፕሊኬሽን ነው። ቆይ ላሳያችሁ። ማስታወቂያ ትንሽ ጠበቅ። ከዛ በዚህ መልኩ ይከፍትልናል። እንመርጣለን። ጊፍት አለው ሶስት ልብስ ይሁን ሁለት ልብስ እነጻለሁ ከገዛችሁት ላይ ጭማሪ ማለት ነው። ያነሳያችኋለሁ በመጀመሪያ ግን፣ የሚያምር ልብስ ነው ማለት ነው። እዚህ ጋር እንገባለን፣ ዋን የሚለው ከዛ፣ ቀሚሶች አሉ፣ ጫማዎች አሉ፣ ቦርሳዎች፣ ሁሉም ነገር አለ። እዚህ የለበስ ልብሶች ምናምን ቆንጆ ቆንጆ ቢጃማዎች አሉ፣ የወንድም የሴትም አለ። ብቻ የፈለጋችሁት ልብስ አለ እዚህ ጋር ታገኛላችሁ ማለት ነው። እኔ የመለው መሰላችሁ ያው፣ እናንተን ለማሳየት ነው። ግን የገዝቻለሁ ከሳምንት በፊት ለኢድ አስመጥቻለሁ ማለት ነው። እችን ብቻ ማለት ኦኬ። በዚህ ሳይዝ ይመጣት 96 ብር ነበር 43 ብር 43 ብር ነው ማለት ነው። አንድ ልብረጥ ሌላ ደግሞ ትንሽ ለየት ያለ ከዚህ ነው ቀይር ሌላ ነጭ በጣም ከዚህ ደግሞ ሌላ ምረጥ ጫማ ቆንጆ ቆንጆ ጫማዎች አሉ። ብትፈልጉ ፍላት ሽፍን ጫማዎች በጣም ፋሽን የሆነ ማለት ነው። እኔ እንኳን ሄል ጫማዎችን አልወድም፣ ምቾት አይሰጠኝም። ብዙ ያለ ምትፈልጉ ነው። እስኬችን ልንበጥ አስራ ስድስት ብር ቁጥር 1.6 አያችሁት? ቅናሹ መቶ ሰላሳ አንድ ሪያል ነበር 50 ምናምን ሆኗል። ከሀምሳ ፐርሰንት በላይ ነው ራሱ ቅናሹ ማለት ነው። ሰላሳ ስምንት ነው ቁጥሬ። ኦኬ በቃ ሌላ በጣም ነው የሚያማምሩት በትልልሽ ሽፍን ጫማዎቹ ማለት ነው። ዘመር ይለያሉ። እስኪ እንግለ ተጠቀሚ ያወለቅ። አዎ፣ እሺ። ከቲሸርት ወይ ደግሞ ከቦርሳ ጋር ማች አደርጋለሁ። ይሄን ማረጥ ከዛችሁ

ይችላል በቃ ከግድሙ ጫማ ጋር ማሽ ታደርጋለች ስለ እንዴት እንደማያምሩ አያችዋ። ከዛ የማወጥኩት ነዚህ ጋለው አያችዋ። እነዚህ በሙሉ አሁን የሚያወረጥኳቸው። ከዚህ ፍት የገዛኋቸው ናቸው። እነዚህ ሸርቦች አሉ የሥራ ልብሶች መዘነጫ ምናምን ገዛ